መቼም ሰው ከሚያየው በላይ የሚሰማውን አይደለም የሚያምነው፣ ማለት ነው እንግዲህ። ዛሬ እንደዚህ አረኔ አረ፣ የትኛውን ልሳቅ፣ የትኛውን ልቶ። አረ ምልሽ ነጽዬ፣ የኔ እናት፣ እንደዛ ሲታረቅሽ የነበረ በአንድ ጊዜ የት ገባ? አውቀሽ ነው እንዴ? ድራማ ነው ሲታወይ ነበረ ነበር እንዴ? ነጽዬ፣ ታይ፣ ታይ፣ ታይ፣ ምን እየሰራችሁ ነው? ቆይ እኔ እኮ እውነት መስሎኝ እኮ ነው እውነት መስሎኝ ነው። ከአንቺ ጋ ሳለቅስ ከአንቺ ጋ እሪ ስል የነበርኩ እኮ እኔ እውነት መስሎኝ ነው። ሙች እውነት መስሎኝ ከአንቺ ጋ ሳለቅስ ነበረ። እውነት ነት ነው። ለካ እናንተ ድራማ እየሰራችሁብን ነው። እኔ ኮ እውነት መስሎኝ ነው እያለቀስኩ ነበረ ከአንቺ ጋ ማለት ነው። አረተይ ሩታ ያንቺ ጋም እውነት ነው ወይስ ድራማ ነው? አንቺ ጋም እውነት እንደ እኮ ነው የናንተ ነው ያየው ያለቀስኩ ነው ከናንተ። ኧረ ተው፣ ኧረ ተው፣ ለኛም ስሜት እየተጨነቁ እንዴ? አበዛችሁ እኮ እኔ እኮ በጣም አልቅሼ ሊሞት ማለት ነው። ህቅ ብዬ ነው ያለቀስኩት አንቺን አይቼ ማለት ነው። ነጽየሙች እውነቴን ነው የሚልሽ። እንዴ ለካ እናንተ ድራማ እየሰራችሁብን ነው። አረ ወይኔ ተሸወድኩኝ። እውነት ለስንት ዘመን የሚሆንልኝ ኑምባ ነው። ለአንቺ ያለቀስኩትናል ለመናገር አንቺ ለካ እየተወንሽ ነበረ እውነት ብቻ ይሁን፣ ምንም ማድረግ አይቻልም። የፈሰሰውን ባይታፈስም ለሌላ ጊዜሽ ግን ነጽዬ እንደዚህ እያለቀስሽ እንደዚህ አተዛዝንኝ ማለት ነው መቼም እኔ እውነት መስሎኝ ከአንቺ ጋ ሳለቅስ እር እያልኩ ነበር። ከአንቺ ጋ ማለት ነው ነጽዬ። እውነት አንቺ ለካ ድራማ እየሰራሽ ነው። እናቴ እኔ ለምንድን ነው ታዲያ ሳለቅስ ነበር? እኔ እኮ እውነት መስሎኝ ነው። እውነት ለካ እናንተ ድራማ እየሰራችሁ ነበረ እንዴ? ተስቻለሽ፣ ይህንን ሁሉ እንዴ! ሰው ይጨነቃላት ቲም። እንዴ ነጽዬ ምን ነው እንዴ ብስማ። እኔ እኮ በጣም ነው ያለቀስኩት አንቺን እያየሁ ማለት ነው። በትልቁ ነው ያለቀስኩት። እውነቴን ነው የምልሽ እውነት ለመናገር ማለት ነው። እና አንዳንድ ጊዜ ስራም እየሰራችሁ ቢሆኑም እናንተን የሚከታተሉት ብዙ ሰዎች አሉና እነሱም ባተዛዝኑ ጥሩ ነው ይላቸዋለሁ። ከባድ ነው ብቻ። እያደረጋችሁ ያላችሁ ጥሩ፣ ከእውነት ድራማ እንደሆነ ያስታውቃል። ነገር ግን በርቱ። ምንም ማድረግ አይቻልም፣ ቢዝነስ ነው። ሰላም ሰላም! ውድና የተከበራችሁ ቤተሰቦቼ እንኳን ደና ቆያችሁኝ። ልኝ እንግዲህ ዛሬ እየተቀነባበረ ድራማ ይዤ መጥቻለሁ ማለት ነው። ግሬስ ፋሚሊ ድራማ ነው ያው ርእሱ ማለት ነው። እንዴናችሁ? ልኝ ናለው እግዚአብሔር ይመስገን። ሰላማችሁ ይብዛልኝ። እኔ ከ የበዛ ሰላምታ ለናንተም ይብዛ እያልኩኝ ዛሬ እንግዲህ መጥቻለሁ ማለት ነው። ሰላማችሁ ይብዛልኝ። በያላችሁበት ቦታ ፈጣሪ ሰላማችሁን ያብዛላችሁ፣ ከክፉ ነገር ሁሉ ይጠብቃችሁ። እንግዲህ ዛሬ መጥቻለሁ ማለት ነው። ነፂ ከአብሪሽ ጋር ተገናኝታለች። ያ ሁሉ ለቅሶ፣ ያ ሁሉ ሻርቢ ተከናንቦ እንደዛ እሪ ማለት እኔ የት እንደገባ አላቅም። እንግዲህ ድራማ መሆኑን እዚህ ላይ ራሱ ማወቅ እንችላለን ማለት ነው። ምንም ነገር የተፈጠረ ራሱ አይመስልም ማለት ነው። ብቻ የኛ እውነት መስሎን እውነት ለመናገር እኔ ከነጽ ጋር እያለቀስኩ ነበረ ማለት ነው። እውነት መስሎኝ፣ እውነት መስሎኝ፣ በቃ እንደዚህ ያደረጋት እውነት መስሎኝ እያለቀስኩ ነበረ። ግን በነገራችን ላይ ገና እንደዚህ ሆና ሳያተር ደግሞ ያው እያለቀስኩ ቱንባ ያዛዘነኝ ማለት ነው። እንግዲህ ቢያዛዝነኝ ምን ባይም መልሼ አልከትም አይኔ ውስጥ ማለት ነው። ለማንኛውም እንደዚህ አንዳንድ ጊዜ ለስራ ብለን ስናስብም ሰውን እንደዚህ መስጨነቅ የማይሆን ነገር ይዞ መምጣት ትንሽ ይከብዳል ማለት ነው። ስራ መስራት ከፈለጋችሁ ብዙ ነገር አይዲያ አምጤታችሁ መስራት ትችላላችሁ። ከእንደዚህ አይነት ሰውን ከሚያስጨንቅ አሁን ስንት ሰው ነው አብርሃምን ራሱ ስሰድ ቤ ነበረ። ራሳችሁን ክብር ዝቅ ባታረጉ ባይነኝ እኔ እናንተን ከተመቻችሁ ምንም ማድረግ አይቻልም። ግን እናንተ ደግሞ ክብራችሁን የማያስነካ ህይወታችሁን የማይነካ አይዲያ ይዛችሁ መጥታችሁ መስራት ትችላላችሁ ማለት ነው። ለማንኛውም እንግዲህ በርቱ። ስራ እስከሆነ ድረስ እኛም እየተጨናነቅን እንከተላቸዋለን። እናንተም እያለቀሳችሁ ኑልን፣ እኛም እያለቀስን እንግዲህ እየተጨነቅን እናያችኋለን። ችግር የለም ምንም ማድረግ አይቻልም። እንግዲህ እናንተን ከማልቀስ ና ከመረበሽ፣ ከመጨናነቅ እንዳት ተውት እኛው እንግዲህ እየተጨናነቅን እያለቀስን እንከተላችኋለን ማለት ነው። ወደፊት ግሬስ ፋሚሊ በርቱ ላችኋለሁ። እንግዲህ ሩታዬ ናት ደግሞ የቀረች፣ እሷን ይዛችሁን ልኑ። እሷ ደግሞ ምን እንደምትል እስኪ እንስማት፣ እንስማት እስኪ ሩታዬን ደግሞ የኔ ናት የሷ ናት የቀረችን እንግዲህ እናንተን አይተናል። ምን ይዘ ናችሁ እንደመጣችሁ ያው እፈት መጣችሁና፣ ሁንባችን ጥርቅርቅ አድርገን ፍክትንል አድርገናችሁናል። እንግዲህ በቀጣይ ደግሞ ሩታየን ለማየት እንፈልጋለን። ሩታየን እዛች ሁሉ ነው ማለት ነው። ሩታዬ ዛሬም ያው እናንተን አውቆቻችሁን እንድትወጡ መሰለኝ ያልመጣችሁ ማለት ነው እዛ ነው የቀረችው ይመስለኛል። ጊዜ እንዲኖራችሁ ማለት ነው። እርግጠኛ ነኝ ጊዜ እንዲኖራችሁ ነው እየቀረች ሩታየ ያውነ ጊዜያችሁ ሁሉ ነው ማለት ነው ሩታየን። ለማንኛውም እንግዲህ ዛሬ ጥሩ ፊት፣ መልካም ፊት፣ የሳቅ ፊት እዛችሁልን ስለመጣችሁ እንግዲህ አይምራችን ትንሽ መለስ ስላደረጋችሁልን እናመሰግናለን። ለማንኛውም ስራ እስከሆነ ድረስ እንግዲህ ሰው መስራት ነው አለበት ማለት ነው። ግን እንደዚህ ክብራችን የሚያስነካ እንደዚህ ሰውን የማይሆን ነገር የሚያናግረውን ነገር ባይሆን በጣም ብዙ አይዲያ አምጥታችሁ መስራት ትችላላችሁ ማለት ነው። እሱን እሱን እንደዚህ አይነት ነገር ትታችሁ መልካም ነገሮችን ጥሩ አይዲያዎችን ብታቀርቡልን አሪፍ ነበረ ማለት ነው። እንግዲህ እናንተ መቼም ሰው የፈለገውን ነገር ነው የሚያደርገው። አይምሯችን የፈቀደ ነገር ነው ማድረግ የምንችለው ማለት ነው። እናንተ ወዳችሁ ፈቅዳችሁ እስከሰራችሁ ድረስ ይህንም ደግሞ ወደን ፈቅደን እንከተላችኋለን ማለት ነው። በርቱ፣ መልካም ስራ ይሁንላችሁ። በነገራችን ላይ አብርሽ ሩተየን ትሪት አድርጋት ማለት ነው። በዚህ ሰዓት እሷ ሰው ያስፈልጋታል ማለት ነው። እንግዲህ ፈጣሪ መጨረሻችሁን ያሳምርላችሁ ላችኋለሁ። ሰላማችሁ ይብዛ ባላችሁበት ቦታ፣ ውድና የተከበራችሁ ተመልካቾቼ ስለምትከተሉ ስለምታደርጉልኝ ነገር ሁሉ ከልብ አመሰግናለሁ። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁኝ አበረታቱኝ። መልካምነትን ይታደሉታል እንጂ አይከፈሉበትም ትላለች እናቴ። በመልካምነታችን እናተርፋለን እንጂ አንከስርም ማለት ነው። ሰብል ግራይም ላይክ እያደረጋችሁ አበረታቱኝ ይላችኋለሁ። ስለተከታተላችሁኝ ከልብ ያመሰግናችኋለሁ ማለት ነው። ዛሬ የነበረኝ ቆይታ ይሄንን ይመስላል። አብራችሁኝ ስለቆያችሁ ከልብ ያመሰግናችኋለሁ። ደህና ሆኖልኝ በቀጣይ በአዲስ ቪዲዮ እስክንገናኝ ድረስ